ዜናችንን በዝርዝር እናሰማለን በያላችሁበት የዓለም ዳርቻ ሰላም ጤና እየተመኘንላችሁ በቅድሚያም አረስተ ዜናው አረስተ ዜናው እንግዲህ ከፍቅር ጋር ሲሆን አብርሽ ብለን የምንጠራው ከፍቅር ጋር ሳይመጣ ደግሞ አበጋዝ ብለን የምንጠራው ግለሰብ በዛሬው ዕለት ለፍቅር ለፋንድሻ የቀለበት ፕሮግራም እንደሚያደርግ ተሰማ በቀለበቱ ፕሮግራም ላይም የቀድሞ ባለቤቱና ሌሎችም የተጠሩ የክብር እንግዶች እንዳሉ ሰምተናል ማለት ነው። እንግዲህ በ ቀድሞ ባለቤቱ የሚሰጥ መግለጫ ይኖራል። እሱንም በኋላ ላይ የምናሰማችሁ ይሆናል። ለጊዜው ግን ተመልካች አድማጭ ተመልካቾች ምን አሉ የሚለውን ኮሜንቶችን ዞር ዞር ዞር እያለን ለማንበብ እንሞክራለን። እንግዲህ ከዚህ የወረደና የረከሰ ትዳር እግዚአብሔር አምላክ ይጠብቃችሁ ውዶች፣ አሜን ብላለች። አንድ ግለሰብ ማለት ነው ከእናንተ የተማርኩት ባልና ሚስትን ትቶ ከሌላ ሴት ጋር መሄድ፣ ሚስት በባሏ ላይ ሌላ ወንድ መያዝ ነው ያስተማራችሁ ያላችሁል ለት ፈጣሪ ነፍሳችሁን አይማረው። ለዶላር ብላችሁ ነገ ትታችሁት ብትሄዱ ምን ታውቃላችሁ? እንደ መርከስ መስገብገብ። እናንተስ ሃይማኖት የላችሁም ግን ብዙ ሃይማኖት ያላቸው የሚጾሙ ሰዎች አሉ። ምን አለ ኃጢአት ባታስገቧቸው፣ በጾም ዝሙትን እያስተማራችሁ እናንተ አይደላችሁ ተመልካችን ያጠገባችሁ። ሩታ ከሌላ ወንድ ጋር ስመጣ ጀግና ሩታዬ ይሏታል። አንተ ከሌላ ሴት ጋር ስትመጣ አብርሽ ጀግና ይሉሃል። እንግዲህ በዚህ ኮሜንት እኔ ሀሳብ ልስጥ፣ ዜናውን ወደኋላ ላይ ያቀርባለሁ። በድምፄ ሀሳብ ልስጣችሁ ማለት ነው። እንግዲህ ይቺ እህታችን በቅድሚያ ይሄ ቦታ አያስተምረኝም ብለሽ ካሰብሽ አለመገኘት ብዬ ሀሳብ እሰጣለሁ ማለት ነው። ምክንያቱም አንዳንድ ጊዜ ሰዎች አዎ፣ እኛ ራሳችን ተመልካች ነን። ሰውን የምናሳስተው የቪዲዮ ባለቤቶች የሚሳሳሱት በእኛ ነው። ግን ደግሞ እኛ እዛ ቦታ ላይ ባለመሄድ ሰዎቹን ማዳን እንችላለን። ይህም ቪዲዮ ጎሽ በሉ እያልን ባናያቸው ኖሮ ልክ አንቺ ሁን ኮሜንት የሰጠሹ ጭምር ስለምታያቸው ነው አይደለ? ስለምትከታተያቸው ነው። ከራስሽ ጀምሪ እስኪ መጀመሪያ እዛ ቦታ ላይ ባለመገኘት ራስሽን ሰብስቢ። ማንም እጃችንን ጎትቶ ወስዶ ዩ ያለን የለም፣ በነገራችን ላይ ማለት ነው። ሁላችንም ወደን ፈቅደን ሄደን እያየን ብዙ ነገሮችን መጻፍና መናገር አለብን ብዬ አላስብም። እኔ የሚያስገድደኝ የለም። ካልፈለግኩኝ አልሄድም። እዛ ቦታ ላይ በቃ የሚያስተምረኝ ከፈለግኩኝ ብዙ መንፈሳዊ ነገሮች አሉ እዛ ግን ለመማር ሳይሆን በቃ አንዳንዴ ዩቲበር ለመስራት ኮሜንታተር ለመሳደብ ወይም ደግሞ ሀሳብ ለመስጠት ይሄዳል። ሁልጊዜ የሚያስተምር ነገር ብቻ ከሰው ልጅ አይጠበቅም ማለት ነው። ፍቅርዬ እኔ ልዩ ኛ ደስታሽና የምንፈልገው አብርሽ ቀብራራው የሰካራሞቹ ራስ ምታት። ደግሞ እነማናቸው ሰካራሞቹ? አቤት ውበት ስታምር ሱ ብያሉ። ማን እንደ መጀመሪያ ፍቅር ሄዳለሙ እዚህ ጋ ማን ነው ግን እንደኔ አብርሽ ከፍቅርዬ ጋር ሲመጣ በጉጉት የሚጠብቀው ደስ የሚለው? ብቻ ፍቅርዬ ይውላለች። ፍቅርዬ የኔ ቆንጆ ስወድሽ እሰይ፣ እንኳን ደህና መጣሽ፣ ናፍቀሽኛል። የኔ ልልታ አስተዋይ ኑሪልኝ፣ ሁሌም ራስሽን ጠብቂ። ፍቅርተ የአብርሽ መደበሪያ ሩታ ንቢ ስትል ሄዶ ይደበርባታል። ወሬኛ ወሬኛ ነሽ አንቺ ወሬኛ ማለት ነው። ተመስገን ፍቅርዬ መጣችልኝ የኔ ናፍቆት። ለምን እንደሆነ አላቅም ወላሂ ፍቅርን ሳይ አለቅሳለሁ የኔ ጣፋጭ መጣሽልኝ የፍቅር ወዳጆች የት ናችሁ ፍቅር ዬ አይቼ ነው የኮመትኩት ተመስገን ፍቅርና አብርሽ ቀለበት ላለች እንግዲህ አንዷ ማለት ነው ማይ ሩታዬ ይመችሽ በቃ እሷን ለማስቀናት ስንት ነገር አደረገ ሩታዬ ና ይሳቅ ወደፊት ብቻ እንዲያውም በቃ ራሳችሁን ቻሉ ከሩታዬ ና ከይሳቅ ራቁ ሁሌ ሩታዬ ና ይሳቅ ብቻ ይምጡ አይ የእናንተ መጎል ልታለቅስ ጫፍ ደርሳለች እኮ በቀደም ጉድ ምን ብታድግ አታምር ምሽር ታይ እሽ በሚያችን በቃ እንደዚህ ነው የሚያምር። ማታ ከብር ሴት ምን ታረግልሃለች? ሲጀመር ሩታ ለአንተ አትሆንም። በቃ ለአንተ ፍቅርና፣ ፍቅር ክብር ያላት ፍቅር ነች። አስረግጬ ነው የምነግርህ አብርሽ፣ መመካክ መከባበር የሌለው ትዳር፣ ሌላ ወንድ እያመጣ ባለቤት ላይ መድፍ መድንፋት ብልግና ነው። አለቀ ፍቅርን ጠበቅ አርጋ ያዝ፣ እንደ ወንድ ተከበር መኖር የከፈለክ መጨርሻለው። አብርሽ ሰላም የምትፈልጉልኝ ይላል። አይ በነገራችን ላይ ማለት ነው እንደትሊዜነት ኮሚቴች እንኳን ሲራይ ናቸው እነሱ ጋ ማለት ነው። ዶላር ሲስ ዶላር ፍቅርዬ፣ እኔ ትስት ጀግና ሴት ነሽ አኮ በርቼ። አብርሽዬ፣ ፍቅርዬ፣ ወደፊት ማንነው ግን ፍቅርዬ፣ ስትመጣ እንደኔ የሚደሰት ፍቅርዬ? ኔ ውድ ወይኔ፣ የዛሬ ሰዓቱ ራሱ አይመሽልኝም። አሁን የራሱ የመዳምን ፍጡር እንዳላሳርር ጸልዩልኝ። ጋ ተመስገን። ፍቅርዬ በቤትሽ ስጠብቅሽ በአብርሽ ቤት መጣሽልኝ። ብቻ ያንቺን ደስታ ነው የምንፈልገው። እረተው አቶ አብርሃም ግን ልብህን አንዳደርግ ፍቅርዬ፣ እንዳትጎዳብን። ትክክል ይሄ ነው ግን። ዞሮ ሲጀመር ፍቅርዬ ለስራ ነው ማፊ ፍቅር ፍቅርዬ ጋር ቀለበት አልበዛም። በል ቀለበት በል ተያይዞ ገደል ሊገቡ ነው እነዚህ ልጆች፣ ፍቅርና ገሽን እያሰብሽ። አይ በነገራችን ላይ ማለት ነው እኔ አብርሽን በቀደም ተናግሬዋለሁ። ታውቃላችሁ፣ በዚህ ይሄ ቪዲዮ በዚህ አያበቅም፣ በዚህ ካበቃ አንላቀቅም ብዬው ነበረ። እኔ የመጨረሻውን ስለማቅ ነው መጨረሻው ምን እንደሚሆን ስለማቅ፣ እሱ ነው መጠብቀው እንጂ እነዚህ ነቀዞች ሁለት ሰዎች ሶስት ሰዎች አስታረቁም ብለው ሩታ ና ብርሽ መታረቅ የለባቸውም። አስረግጭ የምነግራቸው ነገር ድራማ ነው። ነገር ግን ድራማ በዚህ አይደለም የሚያበቃው። በቃ እየመረራቸው ዋጡ። ስዛ ሰፈር በጎቹ ተመስገን። ፍቅርዬ እንኳን መጣሽ። የፍቅርዬ ወዳጅ ብቻ ላይክ ኦኬ። እኝክ አንድ ቀን ከስተቱ የማይማር ደነስ ደነስ። እስኪ እናንተ ደግሞ ሄድበት አትበሉት፣ ወደ ራሱ ይመለስ። ኮሜንት ጻፉ። ኧረ፣ ወይኔ ፍቅርዬ ሰማኝ። ፈጣሪ ይጠብቅሽ። ኔስ የዛሬው ይለያል። አብራ መስቀል ያደረገው የሩታ ስም ያለበት ሀብል ወልቋል። ምን ማለት አልችልም። ማታ ፍቅርዬ የኔ ውድ። ቆይ እናንተም ጨልላችሁ እኛንም አጨልላችሁ። ወይ ዘንድሮ ያዝ። እንግዲህ ብሏል። ቀኔ ነው ዛሬ። እልልል አብርሽ ወይስ ደስ ብሎኛል። ከምር ግን ያቺ ማናት ፍቅርን ሊሰድባት የበየ ላይ እንደተናደድኩ ነበር። ከአሁን በኋላ ሲሰድባት ማየት አልፈልግም። አንተንም ሁን አዎ፣ እኔ ይሄ ነገር አዎ፣ አዎ፣ አዎ፣ ትክክል፣ ትክክል። እኔው ቅመሞቹ የኮ ኡ ልቤ ቀጥ አለች። ቆይ ምን እንዲህ አስደነገጠኝ? ብቻ ደሳለኝ እንደል ይላል እያለ ይቀጥላል እንግዲህ አብርሽ አበጋዝ አንበሳው ነብሩ ብሎ ብሎ አይዲያውም ቀልብስ አርጎ ድጋሚ ወደ ፍቅር ተመልሷል ማለት ነው። መሄድ መምጣት የኛ ልዕልት እንግዲህ ያለ ምክንያት ወደ እሱ እንደማትመለስ እናውቃለን ማለት ነው። አታለቃቅሱ አታለቃቅሱ። ውሽሚት ዛሬ ካለቀፌ በሁለት እጅሽ አናፍጭዋ ግን የበሰበት አረ! ወይኔ ጉድ ኔ ስንም ኮሜንት መጨረስ አልችልም እንዴ! ሶሪዝ እንደው ስማ አንዳንድ የምትሳደቡት ነገር ወቁ እስኪ በተለይ ከፍቅር ጋር ስትሆን ፈገግታ ይጨምራል እንዴ! ማቁ ግልጽ እኮ ነው። ዩት እኮ እንዶ ሰላሳ ሁለት ጥርሱን እኮ ነው የሚያገጣው። ሰላሳ ሁለት ጥርሱን ማለት ነው። ለማንኛውም በጣም በጣም እንደዚህ የሚሉ ብዙ ብዙ ኮሜንቶች አሉ። ፈታ ዘና እያላችሁ እስከ ማታ ድረስ አምሹና፣ ማታ ላይ በደንብ በደንብ ደግሞ እንፈታፈታለን። ቪዲዮውን አይተን ማለት ነው። ቤተሰቦች እስከዛው ድረስ እናንተ የሚጠበቅባችሁ ቪዲዮውን እንደተለመደው ተለመደው ላይክ፣ ሼር፣ ሰብስክራይብ እያረጋችሁ መጠበቅ ብቻ ነው። ሰላም ለኢትዮጵያ፣ ሰላም ለሀገራችን። ግን የተሰማችሁን እዛም ቤት እዚህም ቤት እኔም ጋር ራሱ መታችሁ እንድጽፍ ይፈልጋለሁ። ሲቀጥል ደግሞ አስር ሻር አስገቡኝ። ከፍቅር ቀለበት እኩል እኔም ኬክ መቁረስ እፈልጋለሁ። ኦኬ ይል ወዳችኋለሁ። ሀባይብ፣ እዛ ሰፈር መልካም የልቅሶ ምሽት። ቻው